መጽሐፈ ዩዲት ምዕራፍ አስራ ሁለት የብር ዕቃ ወደሚቀመጥበት ድንኳን ያገቧት ዘንድ አዘዘ። ለእርሱም ከሚያዘጋጁት ምግብ ይመግቧት ዘንድ፣ እርሱ ከሚጠጣው መጠጥም ያጠጧት ዘንድ አዘዘ። ዩዲትም ካመጣኸው እህል እመገባለሁ እንጂ ኃጢአት እንዳይሆንብኝ ከእርሱ አልመገብም አለች። ሆሎፎርኒስም ያመጣሽውስ ቢያልቅብሽ እንደሱ ያለ ከየት አምጥተን እንሰጥሻለን? ከወገኖችስ እንኳን ከአንቺ ጋራ ሰው የለም አላት። ዮዲትም እግዚአብሔር በእኔ ቃል የመከረውን እስኪያደርግ ድረስ እኔ ባሪያህ ያመጣሁትን እንዳልጨርስ ጌታዬ በረከትን በረከትህን አለችው። የሆሎፎርኒስም አሽከሮች ወደ ድንኳኗ አገቧት። እስከ ሌሊት እኩሌታም ድረስ ተኝታ አደረች። ከእንቅልፏም ከተቀሰቀሰች በኋላ በሌሊት እኩሌታ ተነስታ እኔ ባሪያህ እጸሊ ዘንድ እንዲያሰናብቱኝ እዘዝልኝ ብላ ወደ ሆሎፎርኒስ ላከች። ሆሎፎርኒስም እንዳይከለክሏት የሚጠብቋትን ሰዎች አዘዛቸው። ከዚህ በኋላ በሰፈር ሶስት ቀን አደረች። በሌሊት ወጥታ ወደ ቤሄሌዋ በረሃ ትወርድ ነበር። ሌሊትም በሰፈሩ ባለ ምንጭ ውሃ ትታጠብ ነበር። ሌሊትም ወታ ከምንጭ ውሃ ትጠመቅ ነበር። ወደ እስራኤል ፈጣሪ ወደ እግዚአብሔር ትለምን ዘንድ በወጣት ጊዜ የወገኖቿ ልጆች በሚከብሩ ገንዘብ ጎዳኗን ያቃናላት ነበር። ከዚህ በኋላ ትመለስ ነበር። በከተማም ከኃጢአት የነጻችውና ትቀመጥ ነበር። ማታ ማታም ትመገብ ነበር። ከዚህ በኋላ በአራተኛይቱ ቀን የሆሎፎርኒስ ላሽከሮቹ ለብቻቸው ምሳ አደረገ። ሌላ ሰው ማንንም ወደ ምሳ አልጠራም። ገንዘቡ ሁሉ በእርሱ ያለ ባለሟሉ የሆነ ሹሙ ባግዋን፣ ባንተ ዘንድ ያለች ያችን እብራዊት ሴት ወደ እኛ ትመጣ ዘንድ አባብልልኝ። ከኛ ጋር ትብላ ትጠጣ። እንዲህ ያለች ሴት አግኝተን ባንንናገራት ለእኛ እፍረታችን ነውና አግኝተንም ብንተዋት ይስቁብናልና፣ ሄደህ ንገራት አለው። በአግዋም ከሆሎፎርኒስ ዘንድ መጥቶ ወደ እርሷ ገብቶ፣ መልከ መልካም የሆንሽ አንቺ ልጄ ወደ ጌታዬ መምጣትን እምቢ አትበይ፣ በእርሱ ዘንድ ትከበርያለሽ፣ ከእርሱ ጋራ ወይንሽንም ጠጥተሽ ደስ ይልሻል። በናቡከደና ጾር ቤት ከሚቆሙት ከናቡከደና ጾር ሚስቶች እንደ አንዲቱ ትሆኛለሽ አላት ዮዲትም እኔ ምን ቁም ነገር ነኝ መልኬስ ምንድን ነው ጌታዬን እከራከረው ዘንድ ዘመዴስ ማን ነው የወደድከውን ሁሉ በፊት ፈጥኛ ያደርጋለሁ እስከ ሞት ድረስ ለእኔም ተድላ ደስታ የሆንልኛል አለችው ተነስታ አጌጠች ልብሷንም ለበሰች ሴቶችንም ጌጥ ሁሉ አጌጠች ብላቴንዋም ከእሷ ጋር ሄደች ከባግዋ የተቀበለችውን በማደራ ያነጠፈላትን ምሳም ባደረገች ጊዜ በላዩ የምትቀመጥበት ምንጣፏን በሆሎፎርኒስ ፊት በምድር ላይ አነጠፈችላት። ከወንድ የተለየች ዮዲትም ወደ እርሱ ገባች። የሆሎፎርኒስም ልቦናው በእሷ ታወከ። ከእሷ ጋር የተኛ ዘንድ ሰውነቱን ፈጽሟ ወደደች። ካያት ጀምሮ እሷን የሚያባብልበት ጊዜ ድረስ ይጠብቃት ነበር። ሆሎፎርኒስም ዮዲትን፣ ከኛ ጋር ጠጥተሽ ደስ ይበልሽ አላት። ዮዲትም ከተወለድኩ ጀምሮ ከዘመኔ ሁሉ ይልቅ በእኔ ያለች ሰውነት ዛሬ ከብራለችና ጌታ፣ ይጠጣለሁ አለችው። ተነስታ ጠጣች፣ ባሪዋም ያዘጋጀችላትን በፊቱ በላች። ሆሎፎርኒስም ስለ እሷ ደስ አለው። ከተፈጠረ ከተወለደም ጀምሮ አንዲት ቀንስ እንኳን እንደሱ ያለ ያልጠጣውን መጠጥ አብዝቶ ብዙ ወይን ጠጣ።